ነገርኩ ኮይ ትልቅ ትምህርት ቤት ነው እኮ። ስለዚህ ተማሪዎች ረፍት ሰዓታችን ነው አሉ። ታዲያ ካ ረፍት ሰዓታቸው ና ምን አከራክራል? አንተ በካ ይረፉ አትነዝንዛቸው ፕሊዝ። እንዴ ሰው ከፍለ ከሆነ የሚያስተምረው ልጁን እዚ ምንድን ነው ሄሎ፣ ሰር እሺ፣ ሰላም ነው፣ እንዴት ነው አጅሬው? አንተ ለስራ ቅጥሩ የመጣሁ? አዎ፣ ለስራ ቅጥሩ ነው የመጣሁት። ኦኬ፣ ጥሩ። በአማርኛ አወራ፣ ችግር የለውም ተመስገን። በስተመጨረሻ አማርኛ የሚችል ሰው አገኘ። አይዞ። ለማንኛውም ስሜ ናቲ ይባላል። የዚህ ኢንተርናሽናል ትምህርት ቤት ሴኩሪቲ ሄድ ነኝ። ያው ስራው ነው እንጂ በእንግሊዝኛ ፈተናው በአማርኛ ነው። ይገርማል። የጥበቃ ስራ በእንግሊዘኛ ይሆናል ብዬ አስቤ አላውቅም። ይሄ ኢንተርናሽናል ትምህርት ቤት ነው አልኩ ኮ አልሰማኝም። እዚህ እንግሊዘኛ ግዴታ ነው እንዴ? ቆይ ተማሪዎቹ ከእንግሊዘኛ ውጪ ምንም ቋንቋ ይችሉ ይችላሉ። ጎበዞች ናቸው እኮ ከእንግሊዘኛ ውጭ የሆነ ፈረንሳይኛ በል ጣሊያንኛ በል ጀርመንኛ በል ስፓኒሽኛ በል እሳት የላሱ ተማሪዎች እኮ ናቸው እዚህ ያሉት። ወይ እኔ እኮ ያልኩት የሀገር ውስጥ ቋንቋ ነበር። በቃ ይሁን፣ ምን ይደረጋል። እሺ እንግዲህ ሰውነትህን ሳየው ጥሩ ነው። አንዳንድ ጥያቄዎች እጠይቅሃለሁ። ለምሳሌ አንድ ተማሪ በጠዋት ወደ ትምህርት ቤት ሲመጣ ምን ታደርግለታለህ? እንደምናደርግ ጎረምሳው፣ ለእርሶ ለማሳየት ነው እንጂ መቆም ይችላል። ምን አንተ ኮ የሕዝብ ትምህርት ቤት እኮ አይደለም፣ ጎረምሳው ትላለህ እንዴ በነገራችን ላይ ይሄም ቢሰሙት እንደ ስድብ ነው የሚቆጥሩት። ታዲያ ምንድን ነው የሚባለው ጌታዬ? ይኸውልህ ወንድ ከሆነ ፕሪንስ ትለዋለህ፣ ሴት ከሆነች ፕሪንሰስ ነው የምትላት። ጎረምሰው ደግነቱ አይገባቸውም። አይገባቸውም እንጂ አይደለም ያንተናፍ፣ ትምህርት ቤቱን የማዘጋት መብት አላቸው። ይቅርታ አስተካክላሉ። ስንት ብር እንደሚከፍሉ ግን ታውቃለህ? ይኸውልህ፣ ደግሞ ስማ፣ ትምህርት ቤት በርጋ ደርሰው በር ከፍተህ ልክ ሲወርዱ እየሮጥክ ትገባና ከውስጥ ቀይ ምንጣፍ አምጥተህ ፊት ለፊታቸው ትዘረጋለህ። ታዲያ ይህን ስታደርግ እጅ ንጹህ መሆን አለበት። እንዲህ አለቃ ምንጣፉ እኮ መሬት ላይ ነው የሚነጠፈው። ይሁና፣ መሬት ላይስ ቢሆን ምንጣፉማ ፀረ ታዋሳያን ፀረ ባክቴሪያ ተረጭቷል። እጅን ንጹህ ካልሆነ ግን ልጆቹን ባክቴሪያ ተሲዛቸዋለ። በባዶ እግራቸው ነው እንዲ የሚገቡት። ይሄን ያህል ጥንቃቄ ዝበል፣ ደነዝ የምን ባዶ እግራቸውን ነው? ጫማቸው እንዳይቆሸሽ ነው እንጂ። ይቅርታ በጫማ የሚሄዱ ከሆነ ምን ይሆናሉ ለማለት ነበር። የእጅ ንጽህናን ካልጠበቅ ምንጣፉን በምታነጥፍበት ወቅት ከአንተ እጅ የሚወጡት ባክቴሪያዎች ጫማቸውን ሊጎዳ ይችላል። እንደዛ ነው። እሺ፣ ንጽህናን እንጠብቃለሁ። ጠብቅ። ጫማውን ስንት ብር እንደሚገዙት አታውቅም አንተ። ውድ ውድ ውድ ናቸው። እዚህ ጋር ደግሞ ሌላ ነገር አስታወስከኝ። አንተ ለጥበቃ በምትንቀሳቀስበት ወቅት እነሱ የረገጡትን ቦታ እንዳትረግጥ ያው ለነገሩ ጫማ ይታከማል አረ መታደል ነው እዚህ ትምህርት መማር እኔ የምለው አንድ ተማሪ ሲያረፍድ ምንድን ነው የሚደረገው አንተ ምን ማድረግ ያለብህ ይመስላል እስኪ አንተ ልስማ ያው ወገቡን በዱላ በኩርኩም ካስፈለገም መርገጥ ነው አረ በሕግ አረ በሕግ አንተ ሰውዬ ይኸውልህ የሚደረገውን በደንብ ስማኝ ተማሪዎቹ አያረፍዱ ለጭንቅላት ነገር አያረፍዱ። ድንገት ቢያረፍዱ እንኳን መንገድ ተዘጋግቶ ቢያረፍዱ እንኳን ምን ታደረጋለ? ሲደርሱ መምህሩን ትጠራና መምህሩ መቶ በእኔ ምክንያት ስላረፍዳችሁ ይቅርታ ብሎ ያበረታታቸው ይገባል። አረ የሚገርም ጉድ ነው። እሺ፣ ሌላ ለተማሪ ምንጣፍ ከማነጥፍ ውጭ ምንድን ነው የማደርገው? ጥሩ እንደዚህ። እስኪ ሌላው ተማሪዎች ከክላስ ወቶ በሚጫወቱበት ሰዓት የተለያዩ እንግዲህ አሞራዎች አሉ የሚበሩ። ስለዚህ እነሱ ሲጫወቱ አቧራ እንዳይቦንባቸው፣ አሞራ እንዳይበላቸው፣ ኩሱን እንዳይጥልባቸው ትጠብቃለህ። ኩስ ከኩስ እጠብቃቸዋለሁ። አዎ ትጠብቃቸዋለ። ያው አሞራዎቹ በራዳሮቻችን ስር ናቸው። በደንብ እንከታተላቸዋለን፣ እናያቸዋለን። ግን አልፎ ተርፎ ኩሷን የምትጥል እነሱ መጠበቅ አለብ። ሽፍን ድርድ አድርገህ አንተ ላይ አረ የሚገርም ነው። ቆይ እዚህ ትምህርት ቤት ተማሪ ወድቃል? አይወድቅም፣ ወድቆም አያውቅም። እንኳን በትምህርት ሊወድቅ ተደናቅፎ አይወድቅም እያልኩ እየነገርኩ እዚህ ትምህርት ቤት ከዘጠና በላይ የሚሆኑ ተማሪዎች ያልፋሉ። ካላለፉ መምህሩ ይባረራል፣ ይታደሉታል የሚባሉ ሌላው። አንዳንድ ተማሪዎች ባለባበስ ሊሆን ይችላል፣ በተለያየ ነገር ቡድ ሊያደርጉ ይችላሉ። ታዲያ አንተ በዚህ ጊዜ መከፋት የለብህ፣ ደስ ብሎ መታየት ነው ያለብህ። ግፍ አርገው ቢሰድቡ ራሷን ፈገግ ብለህ ዋናው ስለዚህ እነሱ ሁሌም ልክ ናቸው። አዎ ሁሌም እነሱ ትክክል ናቸው። ቢያጠፉ ባጠፉ እኛ እነሱ ቢያጠፉም ባጠፉ መለማመድ ነው ያለብን። ትክክል ናቸው፣ ትክክል መልመድ አለብን። ጥሩ እንግዲህ፣ ቆይ፣ እሺ፣ ደሞዝ ስንት ነው ለመሆኑ? ደሞዝ እኛ እንከፍልህ እንዴ? ታዲያ ማን ይከፍለኝ? እኛ እንከፍልህም። ደሞዝ የሚከፍልህ የተማሪዎቹ ወላጆች ናቸው። እዚህ ትምህርት ቤት የምትሰራበት ወቅት ለእያንዳንዱ ልጆች የምታደርገውን ትሪትመንት አይተው ራሱ ወላጆቹ ራሱ ቲፕ ያደርገዋል። መኪና እዚህ ያቆማሉ፣ ላፍ አድርገህ ታጥባታለህ፣ ለእሱ ቲፕ ያደርገዋል። በር ትከፍተህ፣ ትዘጋለህ፣ ትወጣለህ፣ ትገባለህ፣ በጣም እርግፍ ትላለህ። ወላጆቹ የሚሰጡ ቲፕ ቲፕ ነው። እንደ አንተ ደግሞ እስከኛ ትጠብቃለህ። እንደ ትምህርት ቤቱ ሁኔታ እንኳን ጥሩ ይመስላል። እሺ፣ ጥሩ እንግዲህ እስቲ ባይሆን የትምህርት ማስረጃ እስቲ ልየው። እኮ ዲግሪ ነው? አዎ ዲግሪ ነው። ምን ማድረግ ይቻላል? የዋይን እያየ ጥበቃ ለሆን ነው አይውለ አደከምከኝ በጣም አደከምከኝ አሁን ሳልበሳጭ ውጣልኝ ለምን ገባኝ ኦቨር ኳሊፋይድ ሆንኩ አንተ ስንቴ ነው የምነግርህ ይሄ ኢንተርናሽናል ትምህርት ቤት ነው እኮ ገባኝ ዲግሪው በዛ አይደለ እኔ እኮ ጠርጥሬ ያለው በዛ እዚህ ትምህርት ቤት እኮ ከማስተርስ በታች ጥበቃ ገጠረን አናውቅም በዲግሪ አታፍርም እንዲህ ለጥበቃ ማስተርስ ኧረ እባክዎትን አለቃ ስማ እዚህ ትምህርት ቤት እኮ አንድ ተማሪ ምሳ ይዞ ሲመጣ በርገር በል፣ ፒዛ በል፣ ላዛኛ በል፣ በልቶ ሲጠርፈ እኮ የምትበላው እኮ አንተ ነህ። ትቀልዳለህ እንዴ? ፒዛና በርገር በዲግሪ ልትበላ እግር ብላ። ጌራውት ጌራውት፣ ውጣ! ትቀልዳለህ እንዴ እንዴ? በዲግሪ ይለኛል እንዴ? በዲግሪ የበርገር ተመላሽ ልትበላ የበሶ ጭብጦ ነው የሚገባህ አንተ። በሶ ብላ። ምን ያነቀለኛ ነው ሄሎ እስኪ በእናትህ ተናደድኩ፣ በጣም ተበሳጨሁ። እስኪ ምሳ እንትን በልልኝ ላዛኛው አለ ቅድም የቀረ ያልከኝ ይዛ ሆና እስኪ ተበሳጨሁ። ወተት ይዞ የመጣም ልጅ ካለ ፈልግና እስኪ ወይ ከራሶቹ ከነዛ ከኪንደር ጋር